ሰላም ጤና ይስጥልኝ ውድና የተከበራችሁ የኔ እንቁ ቤተሰቦች፣ እንዴት ናችሁ? ደህና ናቸው። እኔ ደህና ነኝ አለሁ፣ እግዚአብሔር ይመስገን። እንዴት ናችሁ? ሰላም ነው። ዛሬ ከቤት ነው ጠብዬ፣ ከቤት ወጥቻለሁ። እናላቸው ለወዶችዬ እና ስ አንዳንዴ ቃየር ልውሰድ እና ደስ ይላል። እናላቸዋለሁ ል አሳያቸው፣ አስፓልተዋል። ይሄ እንትን ይባላል። ሀይ ስኩል ይባላል። ሀይ ስኩሉ ጀርባ ላይ ያለሁት ማለት ነው። በጣም ነው ደስ የሚለው የአስፋልቱ ነው እሱ እና ያምራላችኋል። ለደች በጣም ነው ደስ የሚለው። እኔ ደች እና የማዳም ቤት ስራ እንዴት ይዟችኋል? እንዴት እያረጋችሁ ነው? ሁሉ ሰላም ነው ወይ? እኔ ጋር ሁሉ ሰላም ነው። አበረታትኝ። እስኪ ያምር። ያው በቃ ላይክ ሼር ኮ እያረጋቸው፣ አበረታትኝ እኛ ኢትዮጵያ ነች። ስንበረታታ ስንደጋገፍ ነው አለ የሚያምርብን። ስለዛ አበረታቱ እንዳልፉኝ እናላቸዋለሁ። እዚህ እና በቃ ወዲህ ሰው እንደዚህ ደስ ይላል። ግን የምር እናላቸዋለሁ። ወሊሶ መገበኛ ስትመጣ እኔ ጋር ደውሉ እሺ። የምር እዚህ ጋር ብቻ ሳይሆን አሪፍ አሪፍ ቦታዎች አሉት አሉ፣ መናፈሻ ምናምን ነገር ጥሩ ጥሩ ቦታዎች አሉ። እና ሞቴል ልደርስ ወደ ኮንዶሚኒየም አካባቢ ነው፣ ደስ ይላል። እና ላቻለ እዶች ዬ በዚህ ቪዲዮ ማለት ነው ሀያ አምስት ሺህ አስገቡኝ ነቃ ሀያ አምስት ሺህ ላይክ እፈልጋለሁ፣ ሀያ አምስት ሺህ ፎሎር ፈልጋለሁ። ላይክ አላልኩም፣ ፎሎ እፈልጋለሁ። እና ላቻለ እዶች ዬ ይሄን ይመስላል ወዲሶ። ደስ ይላል። በጣም ነው የሚያምረው። የምር አያቸት ወሊሶ፣ ወሊሶ፣ ወሊሶ ይላል። የምር እንደዚህ አይነት ቦታ ማየት በጣም ደስ የሚለኝ የሆነ አረንጓዴ ነገሮች ብዙ ቦታ አሳያችኋለሁ። እናንተ ብቻ ላይክና ሼር አድርጎ እንጂ ብዙ ቦታ ነው የማሳያችሁ። ታአላው አለች ብዙ ቦታዎች አሉ ቦታዎች